ሕክምና አልሄዱም ነበር። ቢሆንም አይዲንም አሉ ስለሆነ ፍልፍል አድርገሻል ምንም የለውም። እንደውም ምን ያቺን ለላት ነው እያለችኝ፣ እየገዛ ሩዋንም ገዝቼ በርበሬዋንም ገዝቼ ቡናንም ገዝቼ ከሰሉንም ገዝቼ ነው በቃ ተላውሼ ገዝቼ በላለው ዕቃ ላይ ሲንቀሳቀሱ፣ አሁን ልቼ አልቆብኝ አለችኝ ነበረ። ጎማ ያቺ ትንሿ ጎማ አለቀችብኝ አለችኝ ነበረ። አለቀ ሰጡኝ ነበረ አለቀችብኝ። እኛ ምን እንግዲህ እናንተ አላችሁ የሚገዙኝ እንጂ የሚበላውን የጠጣውን አገኘሁ አልሀምዱሊላህ ብዬ ተኛሁ። ተተመች ይሄን አመናል ነው እንደሱ ላሉና፣ እሺ መልዕክት አድርሱ ወይ ተባልነን እንላካለ። እሺ እና አንድ ገብረ ኢየሱስ የሚባል ወንድሜ ዘጠኝ ሽብር፣ ወልደ ብርሃን የሚባል ወንድሜ ዘጠኝ ሽብር አድርገው አደረጎ 18 ሽብር ኮሎታል። በክርስትና ስም ነው የነገርኩት። እሺ ቆይልኝ፣ ቆይልኝ ምንም አያገኝብኝ፣ ክፉም አያገኝብኝ። እቺ አስራ ስምንት ሺህ ብር ናት። እነሱ መርቁልኝ፣ ያዝኑሩልኝ። ምንም አያርግብኝ፣ ክፉም አያገኝብኝ። ተሞይ ነገር ይጠብቅልኝ። እነውስ ታላቸው ድረስ ችግርም ብሶትም አያገኛቸው የወለዱትም የዘሩትም ይባረክ። ትምህርታቸውም በላይ በላይ ይሁን። ምንም አያገኝብኝ። ሌላም ላይ የለኝም። ቅዱስ ሚካኤል፣ የሜዳው ገብርኤል ምንም አያገኛቸው። በቃ ሌላም ላይ የለኝም። ለዚህ ደሞች እስካለሁ ድረስ ህይወቴ ጦለት አደረግላቸዋለሁ። አሜን። አው ቆይልኝ፣ ቆይልኝ ሁን እናንተ ምኑሩ፣ እነሱ ምኑሩ፣ ምንም አያገኝ እንደ እርሜያቸው እስካለ ድረስ ችግር አያገኛቸው። በቃ ለና ተወይ በቃ ምን እንግዲህ እናደርጋለሁ። ሌላ ነው ላል እግዚአብሔር ይስጥልኝ። አሜን። እግዚአብሔር ያቆይልኝ። ከፍ እያላችሁ እንደዚሁ እንደኛ ደሞ የተራቡትን የተጠሙትን እሚረዱ ያድርጋቸው። አዎ፣ የወለዱትም ይባረክላቸው። አዎ፣ በሚሄዱበት ነገር ሞይ ነገር አያገኝብኝ። አሜን። እግዚአብሔር ይስጥልኝ። እብሬ ይጠብቅልኝ። አንተም የመጣችሁትም ፈላጊዎቻችሁንም አንተም ምንም አያገኝብኝ። ዛሬ ምንም ምንም ለለኝ ምንም ችግር ላይ ስለደረሳችሁልኝ እሱ የፈጠረኝ አምላክ የሜዳው ገብረ ክርስቲያኑም ተሆኑ እስላምም ከሆነ እሱ ይጠብቅልኝ። ክርስቲያን የሚዲያው ገብሬ እሱ ይጠብቅልኝ። በምንም አያገኛቸውም። የፈጠረኝ አምላክ ቆይልኝ፣ ኑርልኝ።